ሰላም ሰላም ጤና ይስጥልኝ ምድር ላይ የተከበራችሁ የሳራ ዘና ቻናል ተከታታዮች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የክርስቶስ ሰላም ብዙት ይበላችሁ። ለቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫናችሁ መከታተል ትችላላችሁ። ቤተሰብ ሆናችሁ ደግሞ ወዳችሁን አፈቅዳችሁ ስለምትከታተሉ፣ ስለምትሰጡኝ አስተያየት፣ ስለምታበረታቱ በጣም አመሰግናለሁ። ዛሬ ለመረጃ ለመስተካከል ነው የመጣው። መረጃው ምንድን ነው? በባለፈው ያው እንግዲህ እንደ ማንኛውም ስደተኛ በሳውዲ በወጣው መረጃ የተሰማኝን እና ደስታዬን አካፍዬ ነበር። ዛሬ ደግሞ እኔ በቦታው ህጄ ያየሁትን መረጃ ልነግራችሁ ነው። አሁንም ይሄን የሳውዲ ህግ መንግስት ያወጣውን አዋጅ በተመለከተ ነው ማለት። አንዳንዶቹ ከኔው ጨምሮ ተውናብደናል። የተለያየ ሰዎች ጋራ ያው ለማስተካከል ካለን ፍላጎት የተለያየ መረጃ እንሰበስባለን፣ እንደዋወላለን። የተለያየ ሰዎች ጋራ እንትን እንገናኛለን፣ እንጠይቃለን እና እነዛ ሁላቸውም የምንጠይቃቸው የተለያዩ ሰዎች የምናገኛቸው እንግዲህ በተለያየ ሚዲያ የተለያየ ሰው አለ። ሁሉም ደግሞ የሆነች ትንሽ ነገር ያገኝና የራሱን ሀሳብና አስተያየት እንሰጣለን። ሁለተኛ ደግሞ ክፋት ቢጤ ነገር ያለበትም ሰው እዛሽ ላይ ትንሽ እውነት የሚመስል ግን እውነት ከእውነት የራቀ መረጃ የሚያስተላልፉ ሰዎች ስላሉ እኔም ደግሞ በቦታው ሄጄ ያየሁትንና የሚሰጣችሁን መረጃ እንድትከታተሉና ሸር እንድታደርጉ እድሉን መጠቀም ለሚፈልጉ ሰዎች እድሉ እንዲጠቀሙ እንድትሉ ነው። ምንድን ነው መረጃው? እኔ አሁን ሳለር በፊት በየተለያየ ማለት አሁን ለምሳሌ እንትኑን ያው የመጀመሪያ የፓስፖርት ዱኩልያ ነው የሚያስፈልገው። የፓስፖርትን ዱኩልያ ደግሞ ከኢትዮጵያ ማሳብ ነው። ያንን ዱኩልያውን ይዛችሁ ደግሞ ጀዋዛት ህዳችሁ የልቃማ ፕሪንት ነው የምትስቡት ማለት ነው ግን ይሄ የሊቃማው ፕሪንት የሚሳበው በኦንላይን ማሳብ ትችላላችሁ። በአካል መሄድ ካልፈለጋችሁ በኦንላይን የሚስቡት ልጆች አሉ። ያው አሁን ያለው ገንዘብ ካላችሁ ምንም ነገር የሚገድብ ነገር የለም። ጨዋታው ከገንዘብ ጋር ስለሆነ ማለት ነው ግን እንትን መረጃው ምላችሁ ምንድን ነው ጀዋዛት አትሄዱ ትያዛላችሁ፣ ምናምን መክተ ማንኛውም መክተ ህዳችሁ መሳብ ትችላላችሁ የሚባል ነበረ እኔ ሲድ ፈ እንፈራለን ለመያያዝ ያስፈራል ብለና ጀዋዛት አንሄድም፣ መክተብ ይዘግደን መክተብ ነው መጀመሪያ ማየት እንችለው ነበር ያልኩት። ይዞኝ ሄደን ሽፌር እሱም እሽ ብሎ መክተብል መክተብ ስንሄድ ደግሞ መክተብ የሊቃማ ፕሬንት መሳብ እንደማይቻል ከጀዋዛት ውጭ ትን ቦታ ቢሆንም መሳብ እንደማይቻል ነገረን። አሁን ለምሳሌ ቀጥታ ከቤታቸው ከስራ ቦታቸው ወደ መክተብ ስትሄዱ እና ከመክተብ ደግሞ ወደ ጀዋዛ ስትመለሱ የሚቆጥርባችሁ የትራንስፖርት ማወቅ አለባችሁ። ስለዚህ አሁን ለማሰራት ስትሄዱ መጀመሪያ ድኩል እያስባችኋል። ከድኩል እያውለጥቁ የሊቃማ ፕሪንት ነው የሚሳበው። የሊቃማን ፕሪንት ግን መሳብ የሚቻለው መክተብ ላይ መሳብ አይቻልም። የተለያዩ ሞሎች ላይ መክተብ አለ የትን ቦታ መክተቦች አሉ፣ እዛ ላይ አይሳብም። እዛ ላይ የምታገኙ አስባችሁ እንትን የምትሉን ሰዎቻችሁ በምን መልኩ በልገዋችኋል፣ አልበለጓችሁም ደግሞ ክስ አለባችሁ የሚለውን የመጀመሪያ የሊቃማችሁን ፕሪንት ከሳባችሁ በኋላ መክተብ ሄድ ትችላላችሁ። እና እኔ እንዳልኳችሁ እኔ ቀጥታ ጀዋዛ ትሄዳችሁ ትያዛላችሁ። እንዳትሞክሩት ይሄ እንዳታደርጉት ሲሉን መክተብ ህር መክተብ አይቻልም ሲልን፣ ወደ ጀዋዛት ር ጀዋዛት ያው ውስጥን ባንገባ በር ላይ ያገኘን፣ ከዛ ሳብኩኝ ያንን ስቤ ቀጥታ መክተብ ከርኩኝ። መክተብ ስህድ ሙሉ ሰዎቼ በሚመልኩ ነው እንትን ያረጉኝ የሚለውን እዛ ላይ ወጣልኝ። ይችላለሁ አልችልም የሚለውንም ማወቅ ትችላላችሁ፣ መክተብ ማለት ነው። ግን መጀመሪያ መጀመሪያ የምትሄዱት የፓስፖርታችሁን ድኩል እያከሰባቸው በኋላ የሊቃማቸውን ፕሪንት የምስቡት የሚስቡት ጀዋዛት ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ይሄ አዋጅም ከመምጣቱ በፊት እኔ አንድ ወደ አገሬ መግባቱም ሆነ የሆነ ነገር ሳስብ ሰዎች በምን አይነት መልኩ አስቀምጠውኝ የሆነ የሚለው በጣም ያሳስበኝ ነበር። እውነት ለመናገር ማለት ነው። እግዚአብሔር ይመስገን ከኩንትራ ስወጣ ሁለት ወር ከአስራ አምስት ቀን ደሞዝ ነው እየወጣሁት ያው እንግዲህ ግዴታዬን ሁለት ዓመቴን ሳልጨርስ ስለወጣሁባቸው በዛ ንድፍ የሆነ ነገር ያስቀምጡብኛል ብዬ ነበረ። ፈጣሪ የለሚኝው ነበረ። ከቤትን ስወጣ እውነት ለመናገር ምንም አይነት ክስ ሳይከሱኝ ምንም ነገር ሳይወነጅሉ እንዳለ ብላግ ነው ያደረጉኝ ማለት ነው። እና ያ ማለት ምንም ብላጋረጉኝ ማለት አቅም ካለኝ ያው አዲሱን ህግ ተከትዬ አሊቃማውን ማውጣት ማሰራት እችላለሁ ማለት ነው። እግዚአብሔር ይመስገን እኔ አሁን አንዳንድ ጊዜ ሀገር ልግባ ስለ አሁን የብዙ ልጆች አሉ የማውቃቸው ልጆች ክስ በወንጀል በውሸት ከሰዋቸው ብር አስከፍለዋቸው አስራ አምስት ሺ ብር እንዲሁም የተለያየ ነገሮች አስቀምጠውባቸው ሀገር መግባት ያልቻሉ አሉ። ለምሳሌ ወይ ተይዘው አሻራ ሲሰጡ እጫዋዛት አ አሻራ ሲያሳጣቸው ክስ ሲኖርባቸው ክስሽን ጨርሰው ብለው ከእስር ቤት ሁሉ ነው የሚመልሷቸው እና ያን ነገር ሲሰማ በጣም ያሳስበኝ ነበረ። በምን መልኩ እንትን አስቀምጠውኝ ሆኖ የሚለው ሳስብ ነበር። ቀኑ ደረሰ። ረጅም ጊዜ ነው አስበዋለሁ ወይም እንደዚህ ሰው ወደ ሀገሩ ሲገባ እኔ በምናስቀምጠውኝ ሆኖ ከሰውኝ ሆኖ ወንጀል ሆኖ ያው አረብ አይደሉ አረብ እንደመሆኑና ደግሞ ግዴታዬን ሁለት ዓመት የተፈራረምኩበትን ሳልጨርስ ስለወጣሁባቸው እንደዛ ብዬ አስብ ነበረ። እግዚአብሔር ይመስገን ምንም አይነት ክስ የለብኝም። በዛ አጋጣሚም ደስ ስላለኝም ደስ ብሎኛል እውነት ለመናገር ያው የአስራ ሁለት ዓመት ቅራም አለብኝ። የአስራ ሁለት ዓመት ያንን መሸፎን ወጪው ኦቨር ነው፣ እውነት ለመናገር የሚናገር ምን ያው ፓስፖርትም የለኝም። የአስራ ሁለት ዓመት አመት እንግዲህ አባዙት አባዙ የመክተን ምናምን ሲባል ከፓስፖርቱና ከእንትኑ በጣም ብቻ ወጩ ከባድ ነው። ያንን እንግዲህ ደግሞ ድብልቅ ኢቃማውን ባሰራ ባላሰራ ይችላለሁ ወይም ያዋጣኛል፣ ይሄን ያህል ገንዘብ ማክሰስ የሚለውን ከራሴ ጋር ብቻ እያወራሁ ነው። ይሄን ያህል ግንዚስ፣ ይሄን ያህል ግብር ወጥቶበት እውነት እና አንደኝ እንደማ አንድም ደግሞ በቃ ቢኖር ኢቃማው አገር ገብታችሁን ብታስተካክሉት ነገር ስለሚኖር እሱ በጣም አሪፍ ነው እውነት ለመናገር ግን በተለይ ቋሚ ስራ ያላችሁ እህቶቼ በስራችሁ ኮንፊደንስ ካላችሁ ማለት ኮንፊደንስ ስላችሁ ሰዎቻችሁ የማያስወጣችሁ ከሆነ ሊቃማ እንደማሰራት የሚያክል ነገር ምንም የለም። በሊቃ በባለፈው ቪዲዮ ላይ ብየዋለሁ። በሊቃማ ባለመኖር ብዙ ብዙ ብዙ ያጣናቸው ነገሮች አሉና ጊዜው ደርሶ ደግሞ ይሄን ነገር ሲመጣ ዛሬ አስራ አራት ሺህ ብር ይወስዳል። ሀያ ሺህ ብር ይወስዳል። አንዳንድ ልጆች ደግሞ አሉ ሊቃማ ተሸክመን ከመዳን ቤት አልወጣንም ምናምን ይባላል። ከመዳን ቤት አለመውጣትሽ አይደለም አደለም። ሰው እኮ ቤተሰብ እዛ ሀገር ዘመድ አለው። በሊቃማው ሰይ ሲላት አረቤ ሰራተኛ ሁና እንደምትመጣ እኮ ታውቃለች። ሊቃማ ይዘሽ እኮ አረቤት መስራትችን አደለም፣ ግን ነገ ጠዋት የሆነ ችግር ቢፈጠር አገሬ መግባት ትችላለሁ የሚለውን እሱ ማሰብ አለብሽ። ደግሞ ቀኑ ተለውጦ እግዚአብሔር አምላክ ረርቶን የተሻለ ስራ ብታገኝ ሊቃማ የሌለው ሰው እንዴት ነው የሚቻል? አሁን እኔ ለምሳሌ እግዚአብሔር እርዳኝና ሊቃማ ባሰራ ዳይን ከወጣሁም ባልወጣም ስራ እንኳ ብፈታ፣ ወይም በሻይ ቤትም ወይ በሱቆችም ወይ በሐኪም ቤቱም ጽዳት ምናምን ተፌ ተፌ ማለቱ እድል ይኖራል ማለት ነው። እና እንደዛ እያላችሁ ባታሰናክሉ ማለት አስራ አራት ሺ መሆኑን አይደለም። አሁን ለምሳሌ 14000 ቢፈጅ ሰባት ወር ነው፣ የሰባት ወር ደመወዝ ነው። በ2000 ሂሳብ የምንሰራ እንኳን አይደለም የሚወስድብን። አሁን ሀገራችን ላይ 14000 ብር ይዘሽ ሄደሽ ምንድነው የምትሰራው? ምንድነው ሽንኩርትሽ ወይስ ምንድነው? በነገራችን ላይ ሊሰራ ይችላል ከሦስት መቶ ሺ ብር ጀምረሽ፣ ግን ያን ያችን ብር ይዘሽበት ምን ሰሪበት ሀገር አለሽ ዛሬ እኮ

ያንን በቃ ሰርተን ዙሁ ቤት ትልቃ ማይናት ሰርች ይሸፍነዋል። የምትሉ ልጆች ግን እንደ ሀሳብ ምላችሁ ማስተካከሉ በጣም አሪፍ ነው። ያው ባልደጋግምባችሁም በሊቃ ለመኖር ብዙ ያጣናቸው ነገሮች አሉ። አሁንም ደግሞ አላችሁ። ለምሳሌ ቤታችሁም በእህት በወንድም በምናምን በምናምን አድርጋችሁ ሆዳችሁን እየበተካችሁ የምትኖሩ የላችሁ ገንዘባችሁን እዛ ያው የመከዳዳት ጊዜ ስለደረስ ነው ማለት ነው። አባት ልጅና አባት እና እናቷን ወንድሞቿን እህቷን የሚታመንበት ጊዜ ስላልደረስ እንግዲህ ሊቃማሽን ከያሽ እዛ ኢትዮጵያ ያለውን ቢሻ ውስጥሽም አንተም ክደውሽም ከሆነ ያንን እኮ አውቀሽ ተመልሰሽ መተሽ ለራስሽ መስራት ሁለት አመት ቢሆን ሰርተሽ ለራስሽ ይዘሽ ወይም አካውንትሽን ከፍተሽ ቡክሽን ከፍተሽ መጥተሽ መስራት ትችያለሽ። ያ የምታደርጊው ሊቃማሽን ነው። ይሄ ነው ያለው ነገር። እግዚአብሔር አምላክ ደግሞ በተለይ ጥሩ ከፊል የሰጠው ሰው እንደማስተካከሉ ያለ ነገር የለም። እኛ እንግዲህ ትናንትና ህጅ መጨረሻ ያለብኝ ነገር ሁሉ ውዬ ጨርሼ መጥቻለሁ። ያው የቀረኝ ገንዘቡን ማዘጋጀት ገንዘቡን ይህንን አጠይቁ እንግዲህ የአስራ ሁለት አመት ሙሉ ሙሉ ነው እንግዳ ከአንድ አንድ አመት ከሶስት ወር ሰርቼላችኋለሁ። ግን ለምን እንደሆነ አላውቅም። መክተብ ላይ አሻራ ሰጥቼ እንትን ሲል የአስራ ሁለት አመት ሙሉ ቀራማ እንዳለብኝ ነው የነገሩኝ። ይህ አይደለም ችግር የለውም። ዋናው ያለ ወንጀል ያለ ምንም ስለበለጉ ሰዎችንም አመሰገንኳቸው። እግዚአብሔር ሁለታቸውን ይክፈለው። ይህ ምንም አድርጌ አይደለም። ግን ያው ዓረብ ስለሆኑ ደግሞ ወጣቶችም ስለነበሩ ሰዎችን እንደዚህ ትልቅ ሰው ምናምን አይደሉም። ወጣቶችም ስለነበሩ ተናደው በንዴት የሆነ ነገር እናገኛታለን ብለው ምናምን የሆነችልኝ ብዬሽ ነበር። አልሆነችልኝም። እግዚአብሔር እረርቶኛል እና ያለው መረጃ የምላችሁ የፓስፖርታችሁን የፓስፖርታችሁ እንድትልያ ተያዛችሁ፣ ቀጥታ ጀዋዛት ቦታ ነው የምትሄዱት። ጀዋዛት ቦታ ስትሄዱ ለራሳቸው ብለው የሚስቡ አሉ፣ 50 ብር 10 ብር ማግኘት የሚፈልጉ በር ላይ ስላሉ፣ እነሱ ምን ፈልጋችሁ ነው የሊቀማ ፕሪንት ነው ምናምን ብለው ይጠይቋችኋል። በቃ ይሳትሉ ከዛ ያንን የልቃማችሁን ፕሪንት አስባችሁ ወደ ማያን መክተብ ወደ የምታገኙት መክተብ ዳችሁ ያለባችሁን ከሰዎቻችሁ ጋር ያለበለጓችሁ በልገዋችሁ አልክስ አለባችሁ ክስ ያለባችሁም የስንት ዓመት ቃራም አለባችሁ ምናምን የሚለውን ማየት ትችላላችሁ። የብዙ ሜዳ የብዙ ሜዳው ብዙ ነው፣ ሰው ብዙ ነው። በሰው ብዛት ልክ የሚሰጡት መረጃ በዛው ልክ ስለሆነ ራሳችሁ ይዛንም እየሰማችሁ ይዛንም እየሰማችሁ ራሳችሁን ባታሳምሙ መልካም ነው። እራሳችሁ ሄዱ። ያው እንግዲህ ስትሄዱ ሚወጣ ወጪ አለ፣ ትራንስፖርት አለ። አሁን እኔ ትናንትና ነው ሄድኩኝ ሙሉ ሙሉ ቀን ይሄን የሙሉ ቀን ሂሳብ የግማሽ ቀን ሂሳብ አስቤ ነው ማለት። እዛም እዛም ስትንቀሳቀሱ ወጭ ሊኖር ይችላል። ግን የሆነ ነገር ለማገኘት ደግሞ ገንዘብ ወድዶ ወጭ ፈርቶ አይደለም። ለምሳሌ ልቃማውን ፕሬንት ደግሞ እንትን ምንድን ነው የሊቃማውን ፕሪንት ደግሞ ለመሳብ በኦንላይን ይሏችኋል። አሁን በኦንላይን ስትሉ እኔን የጠየቁኝ በኦንላይን ላሰራ ብዬ አራት መቶ ብር ብለውኛል። ህጅ ግን የከፈልኩትኝ በመቶ ሀምሳ ብር ነው አሳብኩትኝ። በመቶ ሀምሳ ብር አሳብኩት። ከዚህ ያው እንግዲህ የትራንስፖርት አለ ግን የትራንስፖርት ህጅ ብከፍልም አንድ ነገር ብቻ አይደለም እንትን ያልኩት አሁን ለምሳሌ አራት መቶ ብር ከፍዬ የትራንስፖርት መቶ ሀምሳ ብር ከፍዬ በህግ ስንት ሆነ? መቶ ሀምሳ እና መቶ ሀምሳ ሶስት መቶ ይሆናል አይደል? ግን መቶ ሀምሳ ብር ከፍዬ ግን አንድ ነገር ብቻ አይደለም ያገኘው። መጨረስ ያለብኝ ነገር ጨርሼ ነው ወደ ቤት የተመለስኩ። ባስ ሄድኩ፣ መክተብ ሄድኩ፣ ጀዋዛት ሄድኩ። አሁን እኔ እግዚአብሔር ያግዘኛል አቅሙ ካለኝ ገንዘቡን የመሸፈን አቅሙ ካለኝ ከኔ የሚቀረው ከፊልና ብር አዘጋጅቶ መቅረብ ነው እንጂ በአንድ ቀን ውስጥ የሚሻወርም ባወጣም እዳይን ጨራርሼ ነው ግን የተመለስኩት። እዳይን መጨረስ ያለብኝን ጨርሴ እስከ ኤምባሲ ድረስ ሄጄ ጨራርሼ መጥቻለሁ። ያለው ነገር ይሄ ስለሆነ በኦንላይን አራት መቶ ብር ከምትከፍሉ ቀጥታ የምትይዙትን ጀዋዛት ትሰደን ትላላችሁ። ከዛ ከጀዋዛት አንድ ሰዓት 30 ደቂቃ ነው። ብትቀመጡ ያናስባችሁ መክተብ ከሄዳላችሁ መክተባችሁ ሄዳችሁ ያንን ስባችሁ ፕሮሰሳችሁን ምን እንዳደረጓችሁ ከጨረሳችሁ በኋላ በቃ ሊቃማውን ማስተካከል ትችላላችሁ ከተባላችሁ ፓስፖርት ከሌላችሁ ደግሞ በዛ ፕሪንት በሳባችሁ ኤጀንሲ ሄዳችሁ ፓስፖርታችሁን አስቀጠራችሁ ጨራርሳችሁ ትመጣላችሁ። ያው ፓስፖርት ግን ያው ማውጣት ግዴታ ስለሆነ ነው እንጂ ሊቃማ ለማሰራት ፓስፖርት ዛሬ አለመኖሩ አያግድም። በዚህ በያዝ ነው በሊቃማ ፕሪንታችን፣ በበፊቱ በሱ ማስተካከል እንችላለን፣ ሁሉም መጨረስ እንችላለን። ፓስፖርት የሚያገለግለው ሀገራችን ለመሳፈር ስንሳፈር፣ እሱ ከሌለ ሀገር መግባት ስለማንችል ከዛ ደግሞ አስቀጥሮ በመጣበት ሰዓት ቢመጣም በኋላ የሚሆነው ነገር ስለማይታወቅ ተፍ ተፍ ብላችሁ አቅሞ ያላችሁ ሊቃማ መኖሩ ጠቃሚ ነው። የዛሬ አስር ሺህ አስራ አምስት ሺህ አስራ ስምንት ሺህ ይወስዳል። ይህን እንደዛ ነው የሚወስደው ከነ ፓስፖርት። እውነት ለመናገር ወደ አስራ ስምንት ሺህ ይወስዳል። ይህን እግዚአብሔር ያውቃል። ሁሉንም ለሱ ሰጥቸዋለሁኝ። የሚጠቅመኝ ነገርም ደግሞ እግዚአብሔር እንደማይነሳኝ ያውቃለሁኝ እና ያለው ነገር ይሄ ነው። ህዳችሁ ለራሳችሁ መጨረስ ትችላላችሁ። በመክተብ በኩል ምንም ምንም ምንም አይነት የሊቃማ ፕሪንት መሳብ እንደማይቻል ሚሻውር እንዳትበሉ ነግራችኋለሁ። መልሰን በቪዲዮ በሌላ ቪዲዮ እስከምንገናኝ በሶስት ሰ አባበራችኋለኝ እግዚአብሔር ረድቶኝ ከተስተካከለ ደስታ ይመጣለን። ወዳችኋለሁ፣ አከብራችኋለሁ። ባይበይ ቤተሰብ